ታፕታፕ አርጉ፣ ታፕታፕ አርጉ። ዛሬ ቪዲዮ ለቀቅ ያለው እኔ ስለ ዛሬ ነው። ለአወራ የመጣሁት የሆነች ሴት እያለች ላድርቃት። እንዴ ፌሚኒስት አለች። አሁን ደግሞ ስለ ፌሚኒስትነት እንከራከራለን ከገባች ማለት ነው። አትገባም እኔ እኮ አላምንም። አጉር አጉር ሰዓት ነው ደግሞ አንተ፣ ደህና ነህ? እስቲ ፎሎ አስደርገኝ፣ አበረታታኝ፣ ታዛኝ። እስቲ የምታወሪባቸውን ሀሳቦች ስለማላምንባቸው ፎሎ አላስደረግሽም። ምን አልከኝ? የምታደርጊያቸውን ወይ ደግሞ የምታወሪያቸውን አስተሳሰቦች ስለማላምንባቸው ፎሎ አላስደረግሽም። ሪከመንድ አላረግም። እኔ እኮ ነው አድርጉ ብያለሁ። እሺ ታዲያ ለምን አሁን ጠራኸኝ? አሁን የጠራሽ የሆነ ጊዜ ስለ ፌሚኒዝም ልንከራከር ብለሽ ጠፋሽ። አንተ አንተ ደግሞ ምንም አታዘጋጅ እንደዚህ አይነት አገራሚ እሺ ቢዬ ነኝ። አንተ እው ለኔ የቤተሰብ ሰው ነኝ እና አጉል አጉላጉል ሰዓት ነው አንተ የምትጠራኝ። እንቀጣጠር አልኩ እምቢ አልከኝ። ቀጠረኝና፣ እገኛለሁ በደንብ አስረዳሃለሁ። ለአንተም ለቤተሰቦች ብዬ ነበር። እንሰማለን፣ አስረጂ ና፣ እንሰማለን። ምታወራው አይሰማኝም። በነገራችን አሁንም እንሰማለን። ጊዜ ያለን አሁን ፎን አድርጉኝና አስተሳሰበኝ ይዩ። በዛውም ቪዲዮዎች ላይ ይዩ። አይሻልም አሁን ራስን አሁን እያቀራረበ አውሪውና የምትናገሪውን ሰምተን እኛም ፖሎ እናረግሻለ። እሺ፣ አንተማ ፖሎ ታደርገኛል አለ። እሺ፣ ስለምንድን ነው ማወቅ የፈለግከው? ለምንድነው ፌሚኒስት ልትሆኛ ይቻልሽ? በነገራችን ላይ ቪዲዮ አላየ ይሆናል እንጂ እኔ ሴቶች ላይ እና ህጻናት ላይ እናቶች ላይ እሰራለሁ እንጂ ፌሚኒስት አይደለሁም። ፌሚኒስትም አልሆነው፣ ፌሚኒስት የተሳሳተ ስለሆነ አይደለም። በነገራችን ላይ ያው ፌሚኒዝም ማለት የሴቶች መብት ተሟጋች ማለት ነው። ሌላ ምንም ትርጉም የለውም። ኢትስ ጀስት አይዲዮሎጂ ነው ያው የሚሰራበት መንገድ የተለያየ ቢሆንም፣ ብዙ የተለያየ አይነት ፌሚኒዝም አለ። ባይዘ አይዲዮሎጂ ራዲካል፣ አንድ ነገር ልንገርሽ፣ አልሆንኩም ካልሽ አልሆንሽም። እና ቁም ወዛ ጋር ፌሚኒስት ነሽ አይደለሽ? አይ እኔ አይደለሁም አይደለሁም የማብዬ እኮ እናገራለሁ። ግን ደግሞ በሴቶች ጉዳይ ባለ ነገር ላይ የትኛውም ላይ እሰራለሁ፣ እገኛለሁ ነው። ካልሆንሽ ሳይድ አረጋለሁ፣ ለሴቶች ሳይድ አረጋለሁ። አንድ እሱ መብትሽ ነው፣ እኛም ችግር የለም። እሱ ያልሆንሽውን ነገር አታብራሪ። በቃ ፌሚኒስት ካልሆንሽ ፌሚኒስትን እንተውና ፌሚኒዝምን። አዎ ካንቺ ያየውት ችግር አሁን ካንቺ፣ ለሴቶች ለሴቶች ትሟገቻለሽ፣ ለሴቶች ትደግፊያለሽ፣ በጣም ጥሩ። እንደዚህ አይነት እንዳንቺ አይነት ሴቶች ሊበረታቱ ይገባሉ። ሴቶች የሚደግፍ እና ደግሞ ሴቶችን የሚደፍሩ የሚጫቁኑ፣ የሚያጣጥሉ፣ የሚነቅፉ ደግሞ በጣም እቃወማለሁ። ጌታው እኛም እንቃወማለን። ግን አሁን የምትሰሚኝ ሴት ልልጅ ስትደግፊ ሃይማኖት ሳቲ፣ ዘር ሳቲ፣ መልክ ሳቲ፣ የሀብት ልዩነት ሳቲ ሁሉንም ሴት ነው የምትደግፊዋ ሁሉንም ሴት ነው የምደግፊው። ሃይማኖት ዘር ምናምን ሳትለይ ኦፍኮርስ ኦፍኮርስ። በቃ ሴት ከሆና ልክ ሴት ማለት እንደ ሰብአዊ ሰው ደግሞ ልክ ያልሆነችን ሴትም አልደግፍም። አታብራሪ አታብራሪ፣ ዋናው መደገፍሽ ነው። ከዛም ሲቀጥል ደግሞ ሴት ልጅ የሆነ አስተሳሰብ ስላላት ሰዎች እንዲሰድቧት ትፈልጃለሽ? አሁን አንቺ አስተሳሰብ ለየት ካለ ሰው አንቺን መታገብ አለበት። ሞንዬ ሌላ ጊዜ ተገናኝተን እናወራበት፣ ምክንያቱም እየሰማሁ አይደለም። ከዛ ደግሞ ቤተሰቦቼ ለራት እየጠበቁኝ ነው። ጅስት ቪዲዮይን እንትን ለማለት ቡስት ለማስደረግ ነው እንጂ የገባት ተመችቶኝ አይደለም። እየሰራው ነው ምግብ ምናምን ምናምን ያው እና እንደምታውቀው አንተ ደግሞ አጉል ሰዓት ነው የምትጠራኝ። አይውሽ በዚህ ጉዳይ ቀጥረህኝ ወይ ነገ ማታ በዚህ ሰዓት ልጥራ በሶስት ሰዓት ላይ እውነት? እሺ በቃ እንደሱ አደርጋለሁኝ። አሁን ግን እንትን ስላልከኝ ቴንክ ፎሎ አርጋት በላጭ ጉድ

ሬ ራሱ ቤት ትናንትና እኮ የቤተክርስቲያን ቪዲዮ ለቀሻይቼ ደስ ብለን የላይክ አርጌ ዛሬ ደግሞ ምንድነው ዛሬ ነው በዛው የተቀየርሽ መስሎኛል አልገባኝም ምን ሆንኩ ዛሬ ምን ሆኛ አንድ ክስተት ነው። ምን ሆነሽ? አመሰግናለሁ እ ፀጉሩን ስንት ገዛሽው? ምን ይሰራል አለ ፈልጌ ዜና ጥያቄ ነው። መንገድ ላይ ግን አሁን ይሄን አርገሽ ትሄጃለሽ መንገድ ላይ ለምን አይ አጭርነሽ ቀጫጫነሽ አሞራ ስጋ መስሎት እንዳያነሳሽ ነው እኮ ማላነሽ ምስካውን ደግሞ

የሚያስተጋቡ ለምንድን ነው ያንቺ ነው? ምን አደረኩሽ? አሁን ምን አረጊሽ ነው እንደዚህ የምትይኝ? አሁን ምክር ስለሚላ ሴቶች ጋር እንደዚህ የማትለውን እኔ ጋር ለምን እንደማ አለው። ስንት ነው የገዛሽው ማለት ያስነውራል እንዴ? እኔ ጠይቄኝ እስቲ ይሄን ቲሸርት ስንት ነው የገዛኸው በሉኝ። ሰባ አምስት ሺህ ብር ገዛሁት። እሺ፣ እሺ፣ ሀብታም ነሽ ማለት ነው። ጥያቄ መጠየቅ እንዲህ እንትን ይላቸው እንዴ ያስገርማል። አያስገርምም እኮ ልደትሽ ነው ያከበርሽው። ቪዲዮን ግባ እናየው። ለምን ነው አናግሪኝም እኮ የት እንዳከበርኩ ቪዲዮ ማየት ትችላለህ። ለምን ከላይ ወጥቼ ለው ያንቺ ቪዲዮ ለምን አታየው? ጋይስ ደብል ታፕና ኮፒሊንግ መናቸው ዛሬ ለቀኩ ቪዲዮ አለ። ለካ ኮፒሊንግ አስደርጋለሁ ብዬ ሲጨቃጨቁኝ አላስደረኩም እስካሁን። ጋይስ ኮፒሊንግ አድርጉ፣ የዛሬ ነው። ነቢያት ደግሞ በጣም ነውቢ

እኔ የምልሽ አሁን እንደዚህ አይነት ቪዲዮ ስትሰሩ አሁን ሩም ሄዳችሁ ስትይዙ ምን ብላችሁ ነው የምትይዙት ሩም? አልገባኝ። ሄዳችሁ ቤርጎ ቤቱ ልትይዙ ስትሉ ምን ልደት ልናከብር ነው የምትሉት? ምን? ይሄ እኮ ዲኮር ምናምን ተዘጋጅቶ የጠበቀኝ ነገር እኮ ነው። ምን ማለት ነው? አንድ ነገር ስም ጥያቄ እኮ ነው የጠየኩሽ። ዲኮሩ ያላንቺ እውቅና ነው የተዘጋጀው? ያላንቺ አዘጋጁልኝ አልኳቸው፣ አዘጋጅተው ጠበቁኝ። ገንዘብ ከሰጠሁኝ አሁን ሩም ሄደው እንዴት ነው የሚይዙት ነው ስልሽ። ሩም አሁን ሩሙን ሄደው ሲከራዩት ምን ብለው ነው የሚከራዩት? ልደት ላከብርበት ነው ብሎ ነው ስለዚህ እንዲህ አበባ ምናምን ብትበትኑ ወይም ብታረጉበት ምንም ችግር የለውም። እራሳቸው የራሱ የቤቱ ፓኬጅ ነው የቤቱ የተዘጋጀው ነው ላይ አሁን እንደዚህ ምናምን ስትገቡ ሰው ሳያይሽ ምናምን አታፍም ስለሽ ብትለጣለጡ ምናምን ቢመስለውስ ጤነኛ አይደለም። ለምን እንደዚህ ከገባው ያለውን ይሸለ አይደለም። ሩም ውስጥ ስትገቢ ባይሽ እንደዛ ነው የሚሰማኝ አንተ ሰውዬ ጤነኛ አይደለም እንዴ? እንደዚህ ብዬ እንዴት ነው ከቤት የሚሄደው? እዛ እኮ ነው ልብስ የሚቀየረው ሩም አይደል እንዴ? ሩሙ ምን ለምንድን ነው የተፈጠረው? ልብስ የሚቀየርበት መሰለኝ እኮ እንደዛ። አሁን እንደዚህ አጭር ቀሚስ አርገሽ ስትገቢ እኔ አሁን እንደዛ ስለመሰለኝ እኮ ነው። አሁን እዚህ ጋር ልብስ ተቀያየርኩ ያየኝ እንዴት ነው ላይክ እንደ ልብስ። አሁን እኔ አዲስ አበባ ውስጥ ነው የምትኖረው የራስሽ ቤት አለና፣ አንድ ሩሙ ውስጥ ሳይሽ ሌላ ነገር የተፈጠረ ነው የሚመስለኝ። ግን ይሁን እሺ፣ እንደዚህም ሆነን በል፣ ሩም ውስጥ ገባችሁ በል። ያንቺ አሁን ጥያቄ የሆነብኝ እግዚአብሔር በማያውቀው ነው፣ ቪዲዮ አላየሁትም እኔ ያየሁት የትኛው መሰለሽ? ይሄን ያየሁት እና መድኃኒዓለም ብለሽ ለቀሽ በቃ ደስ ብሎኝ እቺ ልጅ በልደቷ ቀን መድኃኒዓለም እናስተ ደግሞ መድኃኒዓለምንም ቀን ነው የተወለድኩ ስላልሽኝ ደስ ብሎ ላይክ አድርጌው ነበረ መድኃኒዓለምን ማለት ነው። ጠዋት መድኃኒዓለም ሄደሽ ነው ከሰዓት እንደዚህ አረፍሽ?